ብሔር መንግስት በሯ ተከፍቶ በክርስቶስ ኢየሱስ በማመን የዘላለም ሕይወት ማግኘት እንደሚቻል እግዚአብሔር በልጁ አውጇል። ወንጌል ማለት በኢየሱስ አምኖ የዘላለምን ሕይወት መውረስ ይቻላል ብሎ ለሰዎች መንገር ነው። የምስራች። በቃ አሁን ይሄ የተነገረው ነገር ወንጌል ነው። ንጹህ ወንጌል ነው። ንጹህ ወንጌል ነው። ደግሜ አንዴ ስፒች እሺ፣ ንግግር ያደርጋሉ። ከዚህ በመቀጠል የአዲስ አበባ ሜየር ክብርት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 በመስቀል ላይ የከፈለውን የፍቅር ዋጋ ነው። በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጠበት ኃይልና የኃይልና የጽናት ምልክት እንደሆነ ይታመናል። ኦኬ ጌታችን ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ የምናስብበት ይሄም ደግሞ ኃይል ኃይል እንደሆነ የምናምንበት የምናስብበት ጊዜ ነው የሚል ማብራሪያ ነው የሰጡት። እሺ ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው ለሰው ልጆች መዳን፣ ወይም ደግሞ ለሰው የሰው ልጆች ለማዳን ሲል የከፈለውን ውድ ዋጋ የሚያሳይን ደግሞ አሉ። የመስቀል በዓል ሲከበር ከሁሉ በፊት የሚያስታውሰን ከሁሉ በፊት ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው በመስቀል ላይ የከፈለው የፍቅር ዋጋ የፍቅር ዋጋ መተኪያ የሌለው የፍቅር ዋጋ ሀሌሉያ ክብር ለእግዚአብሔር ይሁን የፍቅር ዋጋ ነፍስን እስከ መስጠት ድረስ ወዳጆቹን ብቻ ሳይሆን ጠላቶቹን ጭምር የወደደበት ፍቅሩን የገለጠበት እውነት ነው የተነገረው። በመድረኩ ላይ ሊነገርም ሊባልም የሚገባው ሊታመንም የሚገባው እውነት ይሄ ነው። ኢየሱስ ክርስቶስ ስለ ሰው ልጆች መዳን ውድ ዋጋ ማለት አምላክ ሰው ሆኖ ስጋ ለብሶ በስጋ ተገልጦ በመስቀል ላይ የተሰቀለበት ምስጢር አንተን ለማዳን ነው። አንቺን ለማዳን ነው። መስቀል ለመቀደስና ለማክበር አይደለም። አንተን፣ አንቺን ከጨለማ ለማውጣት እኛን ለማዳን የተከፈለ የፍቅር ዋጋ ነው። ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። ከዚህ የሚበልጥ ፍቅር ለማንም የለውም ሮሜ ምዕራፍ 5 ላይ ዮሐንስ ወንጌልም ላይ አለ። ሐሳቡን አመጣላችኋለሁ። ከዚህ የሚበልጥ ፍቅር ሀሌሉያ፣ ጥቅሱን ቶሎ ቶሎ ታወጡልኛላችሁ። ለማንም የለው ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የዮሐንስ ወንጌል ምዕራፍ አምስት ቁጥር አስራ ሶስት ላይ ሀሌሉያ። ክብር ለእግዚአብሔር ይሁን። እንዴት ደስ ይላል! ከሁሉ በፊት ሊታወቅ የሚገባው ነገር ይሄ ነው። ከሁሉ በፊት ሊታወቅ የሚገባው ለነፍስሽ መዳን ለነፍስህ መዳን፣ ለአለም ህዝብ ሁሉ መዳን። በመስቀል ላይ ራሱን መስዋዕት ያደረገው ጌታ ኢየሱስ ይሄ ፍቅር ሊታወቅ ይገባል። ይህ ፍቅር ሊነገር ይገባል፣ ሊነገር ይገባል። እሽ፣ ይህንን ጥቅስ ማለት ነው አሁን ያነበብኩላችሁ ጥቅሶቹን ቶሎ ቶሎ ብታወጡልኝ መልካም ነፍሱን ስለ ወዳጆቹ ከመስጠት ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም ለማንም የለውም። ማንም ይህን ፍቅር ሊሰጥህ አይችልም። ማንም ይህንን ፍቅር ሊያጋራህ አይችልም። ማንም በዚህ ፍቅር ልክ ሊወድህ አይችልም። ይህ ፍቅር ነፍስን እስከ መስጠትም ማርያም እንዲህ ባለ ፍቅር ልትወድህ አትችል። መላእክት እንዲህ ባለ ፍቅር ሊወዱ አይችልም። አልሞቱልህም ስለዚህ ሊያድኑህም አይችሉ ሊያድኑህም አይችሉ። ከዚህ የሚበልጥ ፍቅር ለማንም የለውም ለማንም የለውም። ምስጋና ለእግዚአብሔር ይሁን፣ ሃሌሉያ። እኛ እሱ ስለወደደን እሱ ስላፈቀረን ወደድ ነው እንጂ እኛ ቀድመን አልወደድን ነው መነገራችን ላይ እሱ ነው ቀድሞ የወደደን እሱ ነው። ሮሜም ላይ ይሄንኑ ነው የሚናገረው በልባችን የተትረፈረፈ ሞልቶ የፈሰሰ የእግዚአብሔር ፍቅር ይለዋል። ሮሜ ምዕራፍ አምስትም ላይ ሃሌሉያ ሮሜ ምዕራፍ አምስት ላይ ላውጣላችሁና ላንብብላችሁ። በጣም አስደናቂ ቃል አለ። ምዕራፍ አምስት ቁጥር ስድስት ጀምሮ ቁጥር አምስት ጀምሮ ይቅርታ፣ ምዕራፍ አምስት ቁጥር አምስት ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል የእግዚአብሔር ፍቅር በልባችን ስለፈሰሰ ገና ደካሞች ሳለን አለ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለኛ የሞተው ኢየሱስ ክርስቶስ አሁን የሞተልንን የተሰቀለልንን ነው እንጂ አፕሪሼት የምናደርገው ምናመልከው ምናከብረው ግዑዝ እንጨት አይደለም የተሰቀለውንና የሞተልንን ሞት እንድላ አድርጎ የተነሳውን ጌታ ነው የምናከብረው። በየትኛውም አጋጣሚና ሁኔታ ውስጥ ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ከአምስት እስከ ስምንት ድረስ ያለውን ማውጣት ይቻላል። ሮሜ ምዕራፍ አምስት ከቁጥር አምስት እስከ ስምንት ድረስ ያለውን አውጡት። ጌታ ኢየሱስ ይባርክሽ ክብርት ከንቲባ። ጌታ ኢየሱስ ዘመንሽን ይባርክ። እግዚአብሔር ጤናሽን ይባርክ። እግዚአብሔር ስራሽን ያከናውን። ሃሌሉይ። ሮሜ ነው፣ ሮሜ አምስት ከቁጥር አምስት ጀምሮ ሃሌሉያ የማያሳፍር ተስፋ በክርስቶስ ፍቅር የተቀበልነው፣ በክርስቶስ ፍቅር የተቀበልነው። ተመልከቱ። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። የማያሳፍር ተስፋ በዛ ፍቅር ውስጥ ተቀብለናል። ከዛስ ገና ደካሞች ሳለን አለ፣ ደካሞች ሳለን በርትተን አይደለም ሜዳን ነው። በራስ ጸጋን በራስ ጥረትና በራስ ጽድቅ አይደለም ሜዳ ነው። ደካማ ነው። ሁሉ ኃጢአትን ሰርተዋል ለእግዚአብሔርም ክብር ጎድሏቸዋል፣ ከእግዚአብሔር በሆነው በክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ነው የሚል ሮሜ ምዕራፍ 3 ስለዚህ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና። ማለት እግዚአብሔር የቀጠረው ጊዜ ነበረ፣ ለኃጢአተኞች ሞቶ እንዲያድነን ኢየሱስ መጥቶ እንዲቤዥን እግዚአብሔር ፕላን ያደረገው ጊዜና ዘመን ነበር። ያ ጊዜ ዘመኑ ሲደርስ ለኃጢአተኞች ሞተዋልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸርሰው ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ለደግና ለቸርሰው ሰው እንኳን በጭንቅ ነው ተፈልጎ የሚገኘው። ምናልባት ነው እሱም። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። አሁን የምታየው እግዚአብሔር ለኛ የገለጠው ፍቅር ነው። ኃጢአተኛ ሳለን ስለኛ ስለሞተ ይህንን ነው። በኃጢአት በኃጢአት ለጨለመው ዓለም ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ውድ ዋጋ በመክፈል አድኖናል፣ ከጨለማ ነፃ አውጥቶናል። ከሁሉ አስቀድሞ መታወቅ ያለበት ይህ ነው ሲሉ የተናገሩት ከንቲባዋ፣ ይህንን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን። እሺ፣ እሺ፣ እንድገመው አንድ ጊዜ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 የመስቀል በዓል ሲከበር ከሁሉ በፊት የሚያስታውሰን ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው በኃጢያት ለጨለማው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጠበት ጨለማ በኃጢያት ጨለማ ውስጥ ለወደቀው ዓለም ብርሃን ሆኖ የተገለጠበት አሌሉያ ሃሌሉያ ብርሃን ሆኖ የተገለጠበት ዓለም ብርሃን የተሞላው በኢየሱስ ክርስቶስ ከልደቱ ጀምሮ ይገርማችኋል፣ ብርሃን ነው የሚታየው። በኢየሱስ ብርሃን የጌታን ብርሃን በዙሪያቸው አበራ ይላል በቤተልሔም እረኞቹን የምሥራች ሲነግር። ብርሃን ኢየሱስ ራሱ እኔ የዓለም ብርሃን ነኝ፣ በእኔ የሚያምን የሕይወት ብርሃን ይሆንለታል ይሆንለታል። ስለዚህ ከጨለማ መውጣትና ወደ ኢየሱስ መምጣት ነው የሚሻለው። ብርሃን እንዲሆንልህ ብርሃን ወደ ሆነው ጌታና ይሄ የመታመን መቻል አለበት። በኃጢአት ጨለማ ለወደቀው ዓለም ብርሃን ሆኖ መጥቷል ማን? ኢየሱስ ክርስቶስ ሌላ ብርሃን የለም። ለዓለም የሚያበራው ብርሃን እኔ ዓለም ብርሃን ነኝ ያለው እርሱ ኢየሱስ ክርስቶስ። ምስጋና ለእግዚአብሔር ይሁን። ምስጋና ለእግዚአብሔር ይሁን። ሃሌሉያ። የከፈለውን የፍቅር ዋጋ ነው በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር የሌለው ፍቅር ወደር የሌለው ፍቅር ሃሌሉያ ሃሌሉያ ሃሌሉያ ለዓለም በጨለማ ለተዋጣው ዓለም ብርሃን የሆነበት ወደር የሌለው ፍቅር፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ወደር የሌለው ፍቅር ምንድን ነው? ወደር ለክርስቶስ ፍቅር ምታ ምታመሳክረውና ሚዛላ አብረ የምታስቀምጠው ወደር ወይም ደግሞ ተወዳዳሪ ማለት ተወዳዳሪ ምንድን ነው? ወደር የለውም ፍቅሩ ወደር የለው። እየሰማኸኝ ነው ወንድም? ፍቅሩ ወደር የለው። የማንን ፍቅር ነው ካጠገቡ የምታስቀምጠው አንተ? የፍጡራንን ፍቅር የማታውቃቸውን አማልክት ኖ፣ ይሄ ፍቅር ከእናትም ከአባትም ፍቅር በላይ ይህ ፍቅር አማልክት ብለ ከሰቀልካቸው ስዕላቸውን ከሰቀልክላቸው ሁሉ በላይ ይህ ፍቅር እግዚአብሔርን አገልግለው ካለፉ አገልጋዮች ሁሉ በላይ ከሰማይና ከምድር በላይ በምድር ላይ ያለ ብርና ወርቅ፣ እንቁና አልማዝ፣ የትኛውም የከበረ ማዕድን የማይወዳደረው ክቡር ነው። ክቡር ነው። ወደር አልባ ፍቅር፣ ሃሌሉያ! ወደር አልባ ፍቅር። እግዚአብሔር ይባርክሽ በሏት እግዚአብሔር ይባርክሽ ይሄ የተባረከ የወንጌል ምስክርነት ነው ለኔ የወንጌል ምስክርነት ነው ለጠቢብ እሰ አሃቲ አሃቲ ቃል ትበቆ ይላሉ ሊቃውንት ለጠቢብ አንዲት ቃል ትበቃዋለች ይላሉ ጠቢብ ከሆንክ ይህ ቃል ይበቃል ወንድሜ በአደባባይ እየተነገረ ያለ ኢየሱስ የማይሰበክበት መስቀል ለብቻው ከፈጣሪ እኩል ምስጋና ይገባዋል ብለ የምታሟርትበት በዓል መሆን የለበትም። ወንጌል ሊሰበክበት ይገባል። ጀስት ላይክ ዚስ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። እሱ ነው ወደር አልባ ፍቅር የሚባል ወደር አልባ ፍቅር። ኦ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ለእግዚአብሔር ይሁን። እሰይ እሰይ እሰይ። አንዴ እንድገመውና እንቀጥላለን። ያስታወሰን ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው። በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጠበት ኃይልና የኃይልና የጽናት ምልክት እንደሆነ ይታመናል። የኃይልና የጽናት ምልክት የክርስቶስ ኢየሱስ ፍቅር መገለጡ በኃጢአት ለጨቀየውና ለጨለመው ዓለም ብርሃን ሆኖ መገለጡ ሕይወት ሆኖ መገለጡ እሱ ኃይል ነው። በመስቀል የሞተልን ጌታ የኛ የመኖራችን ኃይልና ጽናት ነው። ሊስን ብራዘ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። የኃይልና የጽናት ምልክት። ሃሌሉያ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የኃይልና የጽናት ምልክት። እሺ ላስጨርስ ሐሳቡን አሁን ከዚህ በኋላ ያለውን አገራዊም ጉዳይ ስለተላለፈ እሱንም እንስማውና ከዛ በኋላ ወደ ዋና ጉዳያችን እንገባል። ማለት በመስቀል ዙሪያ የተነገሩ አሁንም በክብርት ከንቲባዋ የተነገረው የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ሶ የትኛውም ህዝብ ያለ ቀለም ያለ ጾታ፣ ያለ ዘር ልዩነት በክርስቶስ ኢየሱስ አምኖ ዳግመኛ ሲወለድ የመኖር ኃይሉ የመቀጠል ጽናቱ የኢየሱስ ሞትና ትንሣኤ ነው። ኃይል ነው። ሰማይ የሚያሻግር ኃይል ነው። በእምነት የሚያስቀጥል ጽናት ነው። በመስቀል ላይ ያንን መከራ ታግሶ ይላል እኮ መራራ እየጠጣ እየተገረፈ፣ የእሾህ አክሊል እየተደፋ ያን ሁሉ መከራ ተቀብሎ ከፊት ያለውን ደስታ እያየ ይላል የኢሳይያስ ትንቢት ምዕራፍ 53 ላይ የክርስቶስ ኢየሱስን ፓሽን የተቀበለውን መከራውን የታገሰበት ኪፖይንት ቁልፉ ዘሩን ያያል የሚል ነው። በዚህም ዘመን ከዚህም ዘመን በፊት ከዚህም ዘመን በኋላ በክርስቶስ አምነን የምንድን ዳግመኛ ምንወለድ ዘር ተብለን የተጠራን እኛን በመስቀሉ እያማጠ የወለደን ኢየሱስ ክርስቶስ ነው። በችንካር እያማጠ የወለደን ሰዎች ጽኑአን የሚሆኑት ታግሶ በመስቀል ያን ሁሉ መከራ ታግሶ ያዳነንን ጌታ በመመልከት ጽናት በማመን ደግሞ ኃይል ለጽድቅ ኃይል ለይቅርታ ኃይል ለእውነተኛ ህይወት ኃይል ለዘላለም ህይወት ኃይል እግዚአብሔርን ለማምለክ ኃይል አዮ በእውነት ለመመላለስ ኃይል በሰላም ለመኖር ኃይል የምንቀበለው በክርስቶስ ኢየሱስ በማመንና ዳግመኛ በመወለድ ነው። እሱ የጽናትና የኃይል ምልክታችን። ሀሌሉያ ሀሌሉያ። እሺ እንስማ። ቀጣይ መልእክቱን የሚገርም ነው በጣም። መስቀሉን የምንፈልገውና በመገኘቱም መታሰቢያውን የምናከብረውም ለዚሁ ነው እንደሚታወቀው በሀገራችን የመስቀል በዓል የሚከበርበት ወቅትም የመስቀሉን እውነት የሚያሳይ ይመስላል። ይሄውም አሮጌው ዘመን በአዲስ ዘመን ከደመናና ዝናባማ ወቅት ወደ ፈካ አበባማ ወቅት ክረምቱን ጨለማ ወደ ብርሃን የምንሸጋገርበት በመሆኑ ነው። ክቡር አባታችን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

እንግዲህ ዩ አጠገብ ሆኖ ዛሬ እንዲ ተመርቆ እንዲ አብበው ማየታችን ለኛ ደስታ ነው። ምክንያቱም አካባቢያችን፣ ሰፈራችን፣ መንደራችን ሆኖ ከትላንትናው የውበት መናኸሪያ ዛሬ እንዲ ደምቆ ውጭ ሀገር ያለን ነው የሚመስል እስከሚመስል ድረስ የምናየውና እንዲ አምሮና ደምቆ ስናይ ሁኔታው በዚህ ይበል የሚያስብል ነው። በዚህ በመስራት ደረጃ በእኛ ሀገር ደግ የሰሩትን ሰዎች ጥሩ ነገር መናገር ይገባል። በዚህ ስራ ሀሳባቸውን ጉልበታቸውና ገንዘባቸውን እንዲያው በመደገፍ ለሀገራቸው ያበረከቱት እናመሰግናለን። በጣም ነው የሚያምረው እስክሪኑ ጥራቱ፣ ያው ሁሉ ነገር ጽድት ብሎ በጣም ነው የሚያምረው እና አትክልቱ ሁሉም ነገር በቃ ይሆናል። ሌላ ቦታ ነው የሚመስለው። ከሌላው ጊዜ በጣም የተለየ ነው። ለውጡ ደስ ይላል፣ ያምራል። እኔ ወድጃለሁ። መተሳሰብ በፍቅር በመደጋገፍ ይሄን በዓል እናሳልፍ። ደስ ይለኛል ማለት የተቸገሩ ሰዎችን በመርዳት ብዙ ቦታ ላይ ችግረኞች ስለሚኖሩ እነዛን ሰዎች ታሳቢ በማድረግ ካለን በመከፋፈል እና ለሀገራችን ደግሞ ሰላም እንዲሆን እመኛለሁ። ነት የመስቀሉን ጥንታዊ ታሪክ ስናነሳ መስቀሉ ድል አድራጊ ይቅርባይና ሁሉንም መን አንድ አድርጎ ያስተባበረ በመሆኑ ለሀገራችን አንድነትን ይቅርባይነትን እንመኛለን። በተረፈ እንግዲህ በዓሉንና ሀገራችንን ስናነሳ ጥንተ ታሪካቸው እጅግ የተያያዘ ነውና፣ እንግዲህ የመስቀሉ ባለቤት አምላካችን ልዑል እግዚአብሔር በመስቀሉ ሀገራችንን እንዲጎበኛት፣ አንድነቷን እንዲመልስላት፣ በፍቅር በቸርነት እንዲጎበኛት። በልብሳችን ያሳተምነው፣ በአካላችን ያስነቀስነው ትእምርተ መስቀል ለጌጥ ወይም ለመመጻደቅ አይደለም፤ ይልቁንም የመስቀል ትርጉም ሰላምና እርቅ ስለሆነ በእግዚአብሔርና በእኛ መካከል፣ በእኛና በእኛ መካከል፣ በእኛና በስነ ፍጥረት መካከል ያለውን ሰላምና እርቅ ልንጠብቅበት ይገባል። በምድራችንም ሆነ በዓለማችን ፍጹም ሰላም አለ ብለን ደፍረን መናገር የምንችለው እኛ ከእግዚአብሔር ከሰውና ከስነ ፍጥረት ጋር ሰላምና እርቅ ሲኖረን ነው። እንደዚህ እያለፈ ነው። እንግዲህ ያ ኢትዮጵያ ለብሻለሁ። ፈጣሪ ሀገራችንን ሰላም ያድርግልን። ለዛሬ ዓመት ቀጥሎ ላሉት ለጥምቀት ላሉት በዓሎች፣ በጤና ጠብቆ ሀገራችንን ሰላም አድርጎ ያድርሰን። ሀገራችን ያለችበት ሁኔታ ትንሽ አስቸጋሪ ነውና እንግዲህ ሰው ሰላምን፣ ፍቅርን፣ ሁሉን ነገር አስቦ መስቀል በዓልን ቢያከብር መልካም ነው እላለሁ። ያው በወቅታዊ ሁኔታ እንግዲህ አስቸጋሪ ነገር ላይ እንገኛለን። ያው በጸሎት እያሰብናቸው በዓሉን በሰላም በፍቅር እያከበርን እንገኛለን። ሁሉ በተለይም ሕዝበ ክርስቲያኑ በዚህ ዓለም የሰላምና እርቅ አምባሳደር ሆኖ እንዲሰራ በእግዚአብሔር የተሾመ መሆኑን ሊያስተውል ይገባል። በዚህ አጋጣሚ በዛሬው ዕለት